ከባህር ማዶ የተላከው ደብዳቤ ለቅዱስ ሲኖዶስ። በዩናይትድ ኪንግደም የሚገኙ ምዕመናን በአካባቢው የቤተ ክርስቲያን አንድነት እንዲሁም ደግሞ መዋቅር በከፍተኛ ደረጃ ለአደጋ ተጋልጧል፣ በእኛ አህጉረ ስብከት የተመደቡትም አባቶች እየተገኙልን አይደለም ሲሉ የምዕመናን ህብረት ለቅዱስ ሲኖዶስ ደብዳቤ መላኩ ታውቋል። ደብዳቤው የያዘው መልዕክት ምንድን ነው የሚለውንና የደብዳቤውን አጠቃላይ ሀሳብ በዝርዝር ይዘንላቸ በሌላ መረጃችን ደግሞ በቀድሞ የአዲስ አበባ ሀገረ ስብከት ሊቀጳጳስ የነበሩት በአሁኑ ሰዓት ደግሞ የደቡብ አፍሪካና ምዕራብ አፍሪካ ሀገረ ስብከት ሊቀጳጳስ በመሆን በግንቦት ወሩ የቅዱስ ሲኖዶስ ምዕላተ ጉባኤ ላይ የተሰየሙት ብፁዕ አቡነ ሄኖክ ያለንበት ወቅት ከምንም በላይ የእውነተኛ እረኝነትና ሐዋርያዊ ሕይወት የሚያሻበት ጊዜ ነው፣ ቅድስት ቤተ ክርስቲያናችንን እንደ ቅዱሳን ሐዋርያት እና ገልግላት ሲሉ መልእክታቸውን አስተላለፉ። ሙሉ መልእክታቸውን ይዘንላችሁ ቀርበናል። ክቡራትና ክቡራን ውድ የጊዜ ሚዲያ ቤተሰቦቻችን ደምሰነበታችሁ፣ እንዴት ቆያችሁልን? ሰላም እግዚአብሔር ከእናንተ ጋር ይሁን። እንግዲህ በዛሬው የመረጃ ሰዓታችን በርካታ አዳዲስ መረጃዎችን ይዘንላችሁ ቀርበናል። እስከ መረጃችን ፍጻሜ ድረስ አብራችሁን ቆዩ። እንደሚታወቀው እንግዲህ ቅድስት ቤተ ክርስቲያናችን በብዙ መከራዎች እንዲሁም ደግሞ ችግሮችና ፈተናዎች እያለፈች ዛሬ ላይ ደርሳለች። ዛሬም ግን የቅድስት ቤተ ክርስቲያናችን ፈተና ያቆም አይመስልም። በዩናይትድ ኪንግደም የሚገኙ ምዕመናንም ይህንኑ የቅድስት ቤተ ክርስቲያናችንን ችግርና ፈተና በምዕመኑ ላይ በቅድስት ቤተ ክርስቲያን ላይ እንዲሁም ደግሞ በመዋቅሩ ላይ የሚታዩ ክፍተቶችን እንደ ፈተና ጭምር ነው እንደ ፈተና ቅድስት ቤተ ክርስቲያን ላይ ጋሬጣ ሆነዋል፣ በማለት ለቅዱስ ሲኖዶስ ደብዳቤያቸውን የላኩት በዩናይትድ ኪንግደም የሚገኙ የምእመናን ህብረት፣ በአካባቢው የቤተ ክርስቲያን አንድነትና መዋቅር በከፍተኛ ደረጃ ለአ አደጋ ተጋልጧል፣ በማለት ነው ለቅዱስ ሲኖዶስ በጻፉት ደብዳቤ የገለጹት። ወቅታዊውን የቤተ ክርስቲያናችንን ጉዳዮች መነሻ በማድረግ ለቅዱስ ሲኖዶስ የቀረበው ጥሪ በማለት ግንቦት 30 ቀን 2017 ዓ ም በተጻፈው ደብዳቤ ላይ ነው። እንግዲህ በዩናይትድ ኪንግደም የሚገኙ ምእመናን የቤተ ክርስቲያናችን አንድነት አደጋ ውስጥ ገብቷል በማለት የተናገሩት የዩናይትድ ኪንግደም ምእመናን በቤተ ክርስቲያን ውስጥ የሚኖረው የአገልግሎት ተሳትፎ አማካኝነት አላስፈላጊ ጉዳዮችን ወደ ቤተ ክርስቲያን በማምጣት እንዲሁም ደግሞ የምእመናንን አንድነት ከማጠናከር ይልቅ ወደ መለያየት በማድረግ ምእመናኑ በሀገራዊ ጉዳዮች ላይ ልዩነት ቢኖረውም በቤተክርስቲያን ጉዳዮች ልዩነቶችን በማንጸባረቅ ምእመናኑን በዘረኝነት በፖለቲካና በተለያዩ አስተሳሰቦች እንዲለያዩ ተደርጓል በማለት የምእመናን ህብረቱ ለቅዱስ ሲኖዶስ በላከው ደብዳቤ አሳውቋል። የምእመናን ህብረቱ እንግዲህ በዚህ ብቻ አላበቃም። በሀገረ ስብከቱ ውስጥ በልዩነቶች፣ ባለመግባባቶች እንዲሁም ደግሞ በሀገረ ስብከታችን ውስጥ ልዩነቶችና ባለመግባባቶች በመፈጠራቸው ምክንያት በማንችስተር፣ በሼፍሊድ፣ በሊድስ፣ በለንደንና በቅርብ ጊዜ ደግሞ በስቶኮን ትሬንት ከተማ በመለያየት የተለያዩ መንፈሳዊ ማህበራትና ደብራትን ሲያቋቁሙ ታይተዋል ያሉት ምእመናኑ ሀገረ ስብከቱ በስያሜ ደረጃ ካልሆነ በቀር በ ተግባር ሙሉ በሙሉ ምእመናኑ፣ አክለውን በደብዳቤያቸው እንደገለጹት ከሆነ ምእመኑ በሚኖርበት ከተማና በሚገለገልበት ደብር ላይ ሰላሙን ሊያደፈርስ ወይንም ደግሞ ምእመናን ወደ መለያየት የሚያደርሱ ጉዳዮች ሲከሰቱ ምእመናኑ በህብረት ችግሩን በመጋፈጥና የችግር ፈጣሪዎችን ለይቶ በማውጣት የራሱን ሰላም ሊያስጠብቅ ይገባል በማለትም ተናግረዋል። ምእመናኑ በዚህ ብቻ አላበቁም። በተጨማሪም የቤተ ክርስቲያን ነት በእጅጉ ገዝፎ በሚታይበት ሀገረ ስብከታችን ውስጥ እንደ መገኘታችን የሀገረ ስብከታችንን አለመጠናከርና ሀገረ ስብከታችን በአገልግሎቱ ህልው ባለመሆኑ እንደ ስያሜው ተገቢውን ተግባራት ባለማከናወኑ በኃላፊነት ላይ የተሰየሙት ግለሰቦች የቤተ ክርስቲያናችንን ጥቅም ከማስጠበቅ ይልቅ ግለሰባዊና የስልጣን ጥማታቸውን ብቻ ለማስጠበቅ ፍላጎት በማሳየታቸው በመላው ዩናይትድ ኪንግደም ለሚገኝ ምዕመናን መለያየት፣ ግድየለሽ መሆን የቤተ ክርስቲያንን ችግር ወደ ባሰ አዘቅት ውስጥ እየጨመረ መሆኑን ለማወቅ የማያዳግጥ ግልጽ የሆነ ጉዳይ ነው በማለትም ተናግረዋል። የምእመናን ህብረቱም ለቅዱስ ሲኖዶስ በላከው ደብዳቤ ላይ ሶስት ነጥቦችን በማንሳት ቅዱስ ሲኖዶስ በነዚህ ነጥቦች ላይ ወይም በነዚህ ጉዳዮች ላይ ሀሳቡን ወይንም ደግሞ ከዚህ በኋላ ላሉት ጊዜያቶች ችግር ፈቺ የሆነ መፍትሄውን እንዲሰጥባቸው ሲሉም ተናግረዋል። አንደኛ እንደቀደሙት አባቶቻችን ለቤተ ክርስቲያንና ለመንጋችሁ ስትሉ ከቤተ ክርስቲያንና ከመንጋው የሚበልጥ ምንም ስለሌለ ጉዳዩን በጥልቀት መክራችሁ በሀገረ ስብከታችን መንጋውን የሚጠብቅና የሚባርክ በጸሎት የሚያስቡንን አባት በመንበረ ጵጵስናችን እንዲቀመጡልን በልጅነት መንፈስ እንማጸናለን። ሁለተኛ በየደብራቱ ወይንም ደግሞ በየከተማ የተፈጠረው ልዩነቶች ተወግዶ ቤተ ክርስቲያንን ወደ አንድነት ሊያመጣ የሚችል ጥንቃቄ ተሞላበት የሀገረ ስብከት አስተዳደር ደካማ እንቅስቃሴዎችና ብልሹ አሰራሮችም መፍትሔ በመስጠት ውሳኔ እንዲወሰንልን አደራ እንላለን። በሶስተኛ ደረጃ ደግሞ የም ምእመናን ህብረቱ ያነሳው ሀሳብና ነጥብ በቅርብ ጊዜያት በብፁህ አቡነ ያዕቆብ ሰብሳቢነት በዩናይትድ ኪንግደም እና አይርላንድ የሚገኙትን አገልጋይ ካህናት፣ ዲያቆናት በመጥራት በተደረገው የሀገረ ስብከታችን ብልሹ አሰራርን በተመለከተ በተደረገው ውይይት ላይ ሰፊ ማብራሪያና ጥናት ተካሂዶ ሀገረ ስብከቱ በጥሩ አስተዳደር ለመተካትና በሀገሪቱ ያለውን የቤተ ክርስቲያንን አስተዳደራዊ ክንዋኔዎች በህገ ቤተ ክርስቲያን ለማስቀጠልና ናኑ ከልዩነትና ከመከፋፈል ለመታደግ በተያዘው የስር ክንዋኔን በተመለከተ የጥናት አድራጊው ኮሚቴ የተሰጠውን ተልእኮ እንዲያስፈጽምና የሀገረ ስብከታችንን አስተዳደራዊ ክፍተት በማደስ ወደ አንድነት መንፈሳዊ ጉዞችንን እንድንቀጥል ስርአተ አምልኳችን በአግባቡ ለመፈጸም ያስችለን ዘንድ የቋሚ ቅዱስ ሲኖዶስ ውሳኔና እርዳታ እንዲያገኝ በማለት ጥያቄ ማቅረቡንም በላከው ደብዳቤ በዩናይትድ ኪንግደም የሚገኙ የምእመናን ህብረት፣ ለቅዱስ ሲኖዶስ አሳውቋል። ቅዱስ ሲኖዶስም በእነዚህ ጉዳዮች ላይ መፍትሄ እንደሚሰጥበትም ተስፋ እናደርጋለን በማለት አደራውን ጭምር ሰጥቶበት አልፏል። በሌላ መረጃችን ደግሞ በቀድሞ የአዲስ አበባ ሀገረ ስብከት ሊቀ ጳጳስ በአሁኑ ሰዓት ደግሞ የደቡብ አፍሪካና የምዕራብ አፍሪካ ሀገረ ስብከት ሊቀ ጳጳስ በመሆን የተሾሙት ብጹህ አቡነ ሄኖክ ያስተላለፉትን መልእክታቸውን ይዘንላችሁ ቀርበናል። ብጹነታቸው በመልእክታቸው ያለንበት ወቅት ምንም በና የእውነተኛ እረኝነት እንዲሁም ደግሞ ሐዋርያዊ ህይወት የሚያሻበት እንዲሁም ቤተክርስቲያናችንንም እንደ ቅዱሳን ሐዋርያት የምንመራበት ጥበብ በእጅጉ የሚያስፈልግበት ነው በማለት ነው እንግዲህ ብፁነታቸው መልእክታቸውን ያስተላለፉት። ብፁነታቸው ብፁ አቡነ ሄኖክ ይህንን መልእክታቸውን ያስተላለፉት ዛሬ የጀመርነውን ጾመ ሐዋርያትን በማስመልከት ነው። ታዲያ በመልእክታቸው ላይም በቸርነቱ ብዛት ኃጢአታችንን ይቅር ያለ ጌታ ጌታችን መድኃኒታችን ኢየሱስ ክርስቶስ እንኳን ለ2017 ጾመ ሐዋርያት በሰላምና በጤና አደረሳችሁ አደረሰን በማለት መልካም ምኞታቸውን በመግለጽ ነበር መልእክታቸውን የጀመሩት። በመልእክታቸውም ቅዱሳን ሐዋርያት መንፈስ ቅዱስን በተቀበሉ ማግስት ወደ ሐዋርያዊ አገልግሎታቸው ከመሰማራታቸው አስቀድሞ በጾምና በጸሎት ተወስነው መቆየታቸው ቅድስት ቤተ ክርስቲያናችን ታስተምረናለች። ይህንንም ሁላ ችንም ጠንቅቀን እናውቃለን። ታዲያ በዚህም በጾመ ሐዋርያት ወቅት የእውነተኛ ሐዋርያዊነትና መሰረቱ ፈቃደ ስጋ ለፈቃደ ነፍስ በማስገዛት ክርስቶሳዊ በሆነ አካሄድ አገልግሎትን ለመጀመር መታመን መሆኑን የምንረዳበት ወቅት ነውን በማለት ተናግረዋል። ብፁዕነታቸው ተወዳጅ የቅድስት ቤተ ክርስቲያናችን አገልጋዮች፣ እንዲሁም ደግሞ ምዕመናኖች ሆይ ያለንበት ወቅት ከምንም በላይ የእውነተኛ እረኝነት እንዲሁም ደግሞ ሐዋርያዊ ሕይወት የሚያሻበት ቤተክርስቲያናችንንም እንደ ቅዱሳን ሐዋርያት የምንመራበት ጥበብ በእጅጉ የሚያስፈልግበት ጊዜ ነው በማለትም ተናግረዋል። የሐዋርያት ሕይወት ስለ ክርስትናቸው የተቀበሉትን መከራ ብቻ ሳይሆን ከመንፈሳዊ አገልግሎት የሚገኝ ደስታን ለማግኘት መጓዝ የሚገባንን መንገድ የሚያስተምር ነው። በማለትም የተናገሩት ብፁዕነታቸው ለዚህ ነው በመንፈሳዊ አገልግሎታችን ደስተኞች ሆነን የክርስቶስን ቤተ ክርስቲያን ለማገልገል መነሻችን ሊሆን የሚገባው እውነተኛ ክርስቲያንነትና የክርስትናን ሕግጋት በህይወት መኖር መሆኑን አበው ያስተማሩን በማለትም የቀደሙ የአባቶቻችንን አስተምሮ ጠቅሰውም ተናግረዋል። ብፁዕነታቸው በዚህ ብቻ አላበቁ በመልእክታቸውም በምንጾምበት ጊዜም በጾሙ የምናገኘውን በረከት እንዲሁም ደግሞ የእግዚአብሔርን በጎ ምላሽ መሆኑን በማመን በልዩ ልዩ መንገዶች ቤተክርስቲያን ላይ የተጋረጡ የሚመስሉ ችግሮችን ከእግዚአብሔር ሁሉን አዋቂነትና ሁሉን ቻይነት የማይሰወሩ መሆናቸውን እንዲሁም ደግሞ አንዳቸውም የምንቀበላቸው መከራ እንድንቀበል ከማድረግ በቀር ቤተክርስቲያንን አሸንፈው ሊወጡ የማይቻላቸው ነገሮች ተከታዮች መሆናቸውን መረዳት ይገባናል፣ በማለት በአሁኑ ወቅት በቅድስት ቤተ ክርስቲያናችን በሚታዩ ችግሮችና ፈተናዎች የሚረበሸውን እንዲሁም ደግሞ የሚሸበረውን ህዝበ ምእመናን የሚያበረታታ መልእክታቸውን አስተላልፈዋል። ብጹነታቸው በመልእክታቸው መጨረሻም በዚህ ወቅት የጾም ወቅት እንደመሆኑ መጠንም በእግዚአብሔር ፊት የምናቀርበውን ጸሎትና ልመና ኦርቶዶክሳዊ ተዋሕዶ ቤተ ክርስቲያናችንን በማሰብ እንዲሁም ደግሞ ሀገራችንን እየተጀገረ እየተጎዳ ያለውን ህዝበ ምእመኑን በማሰብ እንዲሁም በምንሰማራበትም ጊዜ ሁሉ አገልግሎታችን ያማረ እንዲሆን ለእግዚአብሔር የተመቸ መሆኑንም እንዲችል አብዝተን ልንማጸንና በጸሎት ልንታገዝ ይገባል በማለት ጾመ ሐዋርያትን እንዴት መጾም እንዳለብን እንዲሁም ደግሞ ያለንበትንም ጊዜ አስታከው ብፁዕነታቸው ይህንን መልእክታቸውን አድርሰውናል። ሁሉም ኦርቶዶክሳዊ ምእመንም ይህንን ጾመ ሐዋርያት ወይንም ደግሞ ይህንን የጾም ወቅት እንዲባል ለመልኩ እንዲያልፍም ብፁዕነታቸው መልእክታቸውን አድርሰውናል። ውድ የጊዜ ሚዲያ ቤተሰቦቻችን ለዛሬ ያዝንላችሁ መረጃዎች እኚህን ይመስሉ ነበረ። በሌላ መረጃዎች እስክንገናኝ ሰናይ ጊዜ ለእናንተ ተመኘል።